ዋና ዋና ዜና 7517ኛው የሽምኩላ በዓል በነገው ዕለት በደማቅ ሁኔታ ይከበራል ሲሉ የቅማንት ገልቦና እምነት መሪዎች አሳወቁም። የቅማንት ጥንታዊ ድግናዎችን በገዳም ስም የማጥፋት ሴራው ውስጥ ለውስጥ ተጠናክሮ መቀጠሉ ተሰማም። የኢትዮጵያ መከላከያ ሰራዊት አንድ የትግራይ ጄኔራልን ከፋኖ ኃይሎች ጋር አያይዞ የከሰሰበት መግለጫ አወዛጋቢነቱን ቀጥሏል። በአማራ ክልል ሰሜን ጎጃም ዞን መምህራንን ጨምሮ በርካታ ንፁሃን በፋኖ ኃይሎች ተጨፈጨፉ።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 የደራይን ዓለም የፈጠረበትና በኋላም የሚያልፍበት ዕለት ነው ተብሎ የሚከበረው የሽምኩላ በዓል ነገ መጋቢት 14 ቀን 2017 ዓ ም ለ7517ኛ ጊዜ በድምቀት እንደሚከበር የእምነቱ አባቶች ለጃኖ ቅማንት ሚዲያ ተናግረዋል። በትላንትናው ዕለት ቅዱሳን አባቶችና እናቶችን የሚያስበው ከረመኬ የተሰኘው የበዓሉ አንድ ክፍል የሆነው ሥነ ሥርዓት በልዩ ዝግጅት መከበሩ ታውቋል። የነገ ሽንኩላ በዓል በቅዳሴና ዝርትን በመባረክ ስነ ስርዓት በተለመደው መንገድ እንደሚከበር የገለጹልን አባወን በር አማረ ሙሉ ነም በዓሉ የበረከትና የሰላም በዓል እንዲሆን መልካም ምኞታቸውን ገልጸዋል። በዓሉን አስመልክቶ ጃን ቅማንት ሚዲያ በነገ ዕለት የልዩ ዝግጅት መርሃ ግብር የሚያቀርብ መሆኑን ከወዲሁ ይገልጻል። የቅማንት ጥንታዊ ድግናዎችን በገዳም ስም የማጥፋቱ ሴራ ውስጥ ለውስጥ ተጠናክሮ መቀጠሉ ተሰማም። በቅማንት ምድር ያሉ ጥንታዊ የሕገ ልቦና ድግናዎችን ሙሉ በሙሉ ካጠፋናቸው ህብረተሰቡ ቅማንትነቱን ይጥላል በሚል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የተሰገሰጉ ፖለቲከኛ ደብተራዎች ትልቅ የጥፋት ሴራ መዘርጋታቸው ልዩ ልዩ መረጃዎች አጋልጠዋል። በጠበንጃ ፈሙዝ ለተከታታይ አስር አመታት ባደረጉት ጭፍጨፋ በፈለጉት ልክ አልጠፋላቸው ያለውን ቅማንት ለማጥፋት በቤተክርስቲያኗ በኩል ሴራቸውን አቀነባብረው ሥራ የጀመሩት የአማራ ጽንፈኝነት ሰባኪዎች ከወገራ እስከ ጭልጋ ያሉ ድግናዎችን ወደ ገዳምነት በመቀየር የቅማንትን ማንነት ለማጥፋት እየጣሩ እንደሚገኙ መረጃ ምንጮቻችን ገልጸዋል። እነዚህ የቅማንትን ቅርሶች በማውደም ማንነትን ለማስጣል የሚኳትኑ ጽንፈኞች በዋናነት የሚጠቀሙት የቅማንት ደም ያላቸውን ተላላኪ መነኮሳት ነው ተብሏል። የትምክተኝነትና የቅማንት ጥላቻ በሚሰበክበት ጩጊ ገዳም የተሰገሰጉ ጽንፈኞች አባ ዛየደ የተባለ የቅማንት ተወላጅን በገንዘብ በመደለል በአካባቢ የሚገኙ ጥንታዊ ድግናዎችን ወደ ገዳምነት ለመቀየር አቅደው እየሰሩ ሲሆን በጩጊ ገዳም አካባቢ ያለውን የቅማንት ማህበረሰብ መሬት ለመውረስ ሲሰሩ መቆየታቸውም አይዘነጋም። እና ባዛየድ ከአማራ ጽንፈኛ የቅማንት ማንነት አውዳሚ ጽንፈኛ መነኮሳት ጋር በመሆን በወገራ ወረዳ የሚገኘው ለረጅም ዘመናት የእንበረን ማዕከል ሆኖ ሲያገለግል የቆየውን የአብ ጀግሪ ጥንታዊ ድግና ወደ ገዳምነት ለመቀየር ስራ ጀምሯል ተብሏል። ቅማንቶች በክርስትና መስፋፋት ምክንያት ከአክሱም ሲገፉ የእንበረን ማዕከላቸውን ሰሜን ተራሮች በሚገኘው አብየር ድግና መስርተው ቢቆዩም ጫናው ሲበዛባቸው ወገራ ወደሚገኘው አብ ጀግሪ ድግና በማዛወር ለበርካታ ዘመናት የእንበረን ማዕከል አድርገውት መቆየታቸው በታሪክ መጽሐፍ ተመዝግበው ይገኛሉ። በተመሳሳይ ሴራ ላይ አርማጮ ወረዳ ጃኒካው ቀበሌ ተወላጅ የሆነው ባህታዊ ገብረ ሚካኤል ተገን የተባለ በወገኖች ላይ የሚቆምር ተላላኪ ደብተራም ከቀናት በፊት በቅዴፓ የማህበራዊ ሚዲያ መወያያ ፕላትፎርም ባስተላለፈው መልእክት የባጀና አምባን፣ የጀንዲቫን፣ የዞን የድባን፣ የአንትራን፣ ግልገልን፣ ተላንና ሌሎች ጥንታዊ ድግናዎችን ወደ ገዳምነትና ቤተክርስቲያንነት በእግዚአብሔር ፈቃድ ቀይረናቸዋል ሲል በድፍረት መግለጹ ሰምቷል። ባታዊ ገብረ ሚካኤል ተገናሁንም ሳራ አምባኔ ሴቶች ገዳም እንጨት አምባኔ ወንዶች ገዳም እንዲሁም አቪ ጀግሬሆን ሌሎችን ታዋቂ ታዋቂ ህገ ልቦና ጥንታዊ ድግናዎችን ወደ ገዳምነት ለመቀየር ስራ መጀመሩን ገልጿል። ቅርስ ዳሜው ደብተር አይቅማንት ድግናዎች ለገዳማትን እንደወረሸኝ ለማስፋፋት እየተሯሯጠ የሚገኘው ለክርስትናው ገዶት ሳይሆን ቅማንታዊ ማንነትን በማውደሚያ ያረጃ ፈጃ ማድረግ ጭፍን ሴራን በቅማንት ህዝብ ላይ ለመጫን እንደሚሯሯጥ ተረጋግጧል። የደብተራ ፖለቲካ ቡድን መንፈሳዊነትን እንደመደበቂያ ካባ ለብሶ ሴራውን ሲሰራም ለወዳሚ አካባቢ ተወላጆችና ለአንዳንድ ስግብግብ ፖለቲከኞች ረብጣ ገንዘብ እያስታቀፈ ነው የቅርስ ዝርፊያውን የሚያካሄደው ሲሉ የመረጃ ምንጮቻችን ተናግረዋል። የኢትዮጵያ መከላከያ ሰራዊት አንድ የትግራይ ጄኔራልን ከፋኖ ኃይሎች ጋር አያይዞ የከሰሰበት መግለጫ አወዛጋቢነቱን ቀጥሏል። ከትግራይ ክልል ሰላምና ጸጥታ ቢሮ በኩልም ላምባሎ አለበት ኩበት ለቀማ በሚል ርዕስ የተዘጋጀ ለመከላከያ ሰራዊቱ የመልስ ምት የሚሆን መግለጫ ወጥቷል። የኢትዮጵያ መከላከያ ሰራዊት ትላንት መጋቢት 11 ቀን 2017 ዓመተ ምህረት በኪሳራ የተደመደመው የዘመቻ አንድነት ተጣፈንታ በሚል ባወጣው መግለጫም ፋኖ በክልሉ የተለያዩ አካባቢዎች ጥቃት ከፍቶ እንደነበርና ይህንም ውጊያ በበላይነት የመራው ብርጋዴር ጄኔራል ምግበይ ኃይሌ እንደሆነ በመጥቀስ ሙከራውን እንዳከሸፈው ተናግሮ ነበር። ብርጋዴር ጄኔራል ምግበይ ኃይሌ ላይ ቀረበውን ክስ የተመለከተው የትግራይ ክልል ጸጥታ ቢሮ ተከሳሹን ጨምሮ የትግራይ ኃይሎች በፕሪቶሪያው ስምምነት መሰረት ስራቸውን እያከናወኑ እንደሆነና የወጣው መግለጫ ያፎለምታ ሊሆን ስለሚችል መልሶ ቢጠናና ይቅርታ ቢጠየቅበት መልካም ነው የሚል ምላሽ ሰጥቷል። በሌላ በኩል መንግስት ይህን መግለጫ ያወጣውና ወደ ትግራይ ኃይሎች ያላከከው ጠብ አጫሪነት ቢመስልም እውነታው ግን የፋኖ ታጣቂ ሳይታሰብ ከፍተኛ ወታደራዊ ኪሳራ ስላደረሰበት ጉዳዩን ለመሸፋፈን ነው ተብሏል። ሮይተርስ በበኩሉ ከፋኖ በኩል ከ300 በላይ በመከላከያ በኩል ደግሞ ከ600 በላይ የሰው ኃይል መሰዋቱን ከሁለቱም ወገን መረጃ ደርሶኛል ሲል ስለ ጉዳዩ ያነጋገራቸውን ኃይሎች ዋቢ አድርጎ ዘገባ አሰራጭቷል። መከላከያ ሰራዊት የምግበይ ኃይል የተላላኪ ያላቸው ጽንፈኛ ኃይሎች በደቡብ ጎንደር፣ ምዕራብ ጎንደር በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እና በሰሜን ወሎ ጥቃት ከፍተው እንደነበርናም የመንግስት ጦር በወሰደው የአጸፋ መልስ ከ300 በላይ መግደሉን እና በርካታ ቁጥር ያለው የሰው ኃይል መማረኩን እንዲሁም ከፍተኛ የተለያየ አይነት የጦር መሳሪያና ግብዓት በቁጥጥር ስር መዋሉን ገልጿል። በሌላ በኩል መከላከያው ያወጣው መግለጫ አማራ ብልጽግና በክልሉ አምጥቸዋለሁ ከሚለው የተሻለ ሰላም ጋር የሚጋጭና ብስጭት የተሞላበት ነው የሚሉ ወገኖች የቃላት አጠቃቀሙ መከላከያው ከፍተኛ ኪሳራ እንደደረሰበት ያሳብቃል ሲሉ ተናግረዋል። አንዳንድ የውስጥ ምንጮች በበኩላቸው መከላከያው ኃላፊነት ላለመውሰድና ጉዳዩን ለመሸፋፈን ከትግራይ ኃይሎች ጋር ከሚያገናኘው በክልሉ የሚንቀሳቀሰውን ሰራዊት የሚመሩ የአማራ ተወላጅ የሆኑ አመራሮችንና የአማራ ብልጽግና ባለሥልጣናትን ቢፈትሽ መፍትሄውን ያገኘው ነበር፣ ሲሉም መከላከያው ላይ ጉዳት እንዲደርስ እያደረጉ ያሉት በመሪነት ደረጃ ላይ ያሉት የአማራ ጽንፈኛ ባለሥልጣናት እንደሆኑ ጠቁመዋል። በአማራ ክልል ሰሜን ጎጃም ዞን መምህራንን ጨምሮ በርካታ ንጹሃን በፋኖ ኃይሎች ተጨፈጨፉም። ይህን ጉዳይ አስመልክቶ የክልሉ ብልጽግና መግለጫ ያወጣ ሲሆን በወንጀሉ አራት መምህራንና ሌሎች አካባቢው ነዋሪዎች ተገለዋል ብሏል። ወንጀሉ የተፈጸመው ትላንት መጋቢት 11 ቀን 2017 ዓ ም በሰሜን ጎጃም ዞን ምዕራዊ ከተማ ሲሆን በጥቃቱ ከ8 ዓመት በፊት የከተማው ከንቲባ የነበረም ሰው አብሮ ተረሽኗል። የክልሉ ብልጽግና ባወጣው መግለጫ ላይ አራት መምህራን መገረላቸውን እና ተማሪዎች ለምን ትምህርት ቤት መጣችሁ? በሚል በፋኖ መገረፋቸውን የጠቀሰ ሲሆን ከዚህ ጋር በተገናኘ በዚህ ወንጀል የተሳተፉ ሁለት የፋኖ ታጣቂዎች በሚያደርጉት የስልክ ልውውጥ መምህራንን ጨምሮ ከሀያ በላይ ተማሪዎች በጅምላ መጨፍጨፋቸውን ያሳያል። መምህራን ነው ሁሉ የገድል ነው እንዳል ሁሉን ነው በቃ የሞተ መምህራን አለ። እንዳዚህ ምን ክላስ ነው ሙሎች ነው የገድል ናቸው። ተማሪ ምናልባት ወደ ሀያ ምናን ተማሪ ገለ ይወጣል። ከየትኛው

ራሱ ባደራጀው ወሮበላ ቡድን ክልሉን መስቀልቅል ውስጥ የከተተው ጽንፈኛው አማራ ብልጽግና በየቀኑ መጨበጫ የሌለው መግለጫ በማውጣት ከማላዘን በዘለለ የተጠናከረ እርምጃ ወስዶ ሰላም ማምጣት እንደማይችል በተደጋጋሚ አሳይቷል። ከመግለጫው ባሻገር በክልሉ ባለ የጸጥታ ችግር ምክንያት ትምህርት በመዘጋቱ ሕጻናት ተማሪዎች እየተዳሩ እንደሆነና በርካቶቹ ደግሞ ተስፋ ቆርጠው ለስራ ፍለጋ ከአካባቢያቸው እየተሰደዱ ነው የሚል ዜና በሚዲያዎቹ በኩል አሰራጭቷል። ክልሉ መራዊ ከተማ ላይ በነበረው ጭፍጨፋ በግፍ የተገደሉ መምህራን ቁጥራቸውን ቀንሷል፣ ተማሪዎቹን ደግሞ ሙሉ ለሙሉ እንዳልተገደሉ አድርጎ መግለጫ አውጥቷል የሚሉ የአካባቢው ነዋሪዎች የአማራ ብልጽግና አሁንም የሚያሳስበው የዜጎች ደህንነት ሳይሆን የፖለቲካው ጉዳይ ነው ሲሉ ተናግረዋል። በሁለቱ ፋኖነን ባሉ ታጣቂዎች የስልክ ንግግር ላይ ከሀያ በላይ ተማሪዎችና መምህራን እንደተጨፈጨፉ የሚያሳይ ሲሆን በክልሉ መግለጫ ላይ ደግሞ አራት መምህራንና አንድ የቀድሞ ከንቲባ ብቻ እንደተገደሉ ተጠቅሷል። ከአካባቢው የሚወጡ መረጃዎች እንደሚያሳዩት ከሆነ ደግሞ በጽንፈኛው የፋኖ ታጣቂ የተገደሉ መምህራን ከሰባት እንደሚበልጡ ታውቋል። ክልሉ ባወጣው መግለጫ ላይ በአካባቢው መንግስት የጸጥታ ኃይል ፈጥኖ ባይደርስ ጽንፈኛው ኃይል ከዚህ በላይ ጥፋት ሊፈጽም ይችል ነበር ሲል ቀጠናውን መንግስት ይመራው እንዳልነበር አጋልጧል። ክልሉ አሁን መዋቅራዊ ስር ነቀል ለውጥ ካልተደረገበት በስተቀር ትርምሱ በዚህ እንደሚቀጥል አያጠራጠርም የሚሉ ወገኖች ሰሞኑን የአማራ ብልጽግና ጽሕፈት ቤት ኃላፊ በክልላችን የተሻለ ሰላም ገንብተናል የሚል መግለጫ ካወጣ ከአንድ ቀን በኋላ ይህ ወንጀል መፈጸሙ ተፈጠረ የተባለው ሰላም የውሸት መሆኑን በግልጽ ያሳያል ብለዋል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም